ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን ይህ የብስራት መረጃ የኢትዮጵያ ቻናላችን ነው ነው ተጀምሯል። የተለያዩ መረጃዎችንም ወደ እናንተ እያደረስን አብረናቸው መንቆይ ይሆናል። ዜናዎቹንም እየመራን እኔ ቅድስት ደጀዴና እስካሁን አለማየሁ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናቸው መንቆይ ነው የሚሆነው። ቀዳሚ የምናደርገውም የሀገር ውስጥ መረጃን ይሆናል። በኢትዮጵያ በየአመቱ ከአምስት ሺህ በላይ ህጻናት ከቁልማማ እግር ጋር ይወለዳሉ። በኢትዮጵያ በየአመቱ ከአምስት ሺህ በላይ አዲስ የሚወለዱ ህጻናት ከቁልማማ እግር ከአፈጣጠር ችግር ጋር አብረው እንደሚወለዱ የጤና ሚኒስቴር አስታውቋል። የቆልማማ እግር ህጻናት በሚወለዱበት ጊዜ አንድ ወይም ሁለት እግራቸው ወደ ውስጥና ወደታች እንዲዞር የሚያደርግ የአፈጣጠር እክል ነው። ከቆልማማ እግር ጋር የሚወለዱ ህጻናትም ሳይዘገዩ ሕክምና ከጀመሩ በአጭር ጊዜ ውስጥ ውጤታማ በሆነ መልኩ ማስተካከል የሚቻል ሲሆን ይህ ካልሆነ ግን ህጻናት ለዘላቂ አካል ጉዳተኝነትም እንደሚጋለጡ የሕክምና ባለሙያዎች ይገልጻሉ። በኢትዮጵያ በየዓመቱ በርካታ ህጻናት ከዚህ ችግር ጋር አብረው እንደሚወለዱ ሚኒስተሩ በመግለጽ ማህበረሰቡ እንዲሁም ወላጆች ይህንን አይነት ምልክት ሲያሳይ በአፋጣኝ በአቅራቢያ ወደሚገኝ ተቋም በማምጣትና በጤና ባለሙያዎች በእይታ ብቻ ማስለየት ይቻላል ሲል ብስራት ከጤና ሚኒስቴር ሰምቷል። አብዛኛውን ጊዜ ቆልማማ እግር በምን ሊከሰት እንደሚችል ባይታወቅም ህብረተሰቡ ስለ ችግሩ የተሳሳተ ግንዛቤ ያለው በመሆኑ ከፈጣሪ ቁጣ ከኃጢአትና ከሃይማኖት ጋር ምንም የተያዘ እንዳልሆነ መረዳት እንደሚኖርበትም ተጠቅሷል። ዘገባው የቅድስት ደጀኔ ነው። በእምነት ተቋም ውስጥ የዘረፋ ወንጀል ሲፈጽም የተያዘው ግለሰብ በእስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ተከሳሽ አብዱራህማን ነጋ የተባለ ነዋሪነቱ ቻሃ ወረዳ አዶቼ ቀበሌ ሲሆን፣ ተከሳሹ የማይገባውን ጥቅም ለራሱ ለማስገኘት በማሰብ ከሌላ አካል ተያዘ ግብረ አበሩ ጋር በመሆን በወልቂጤ ከተማ በጉብሬ ክፍለ ከተማ ጋሶሬ ቀበሌ ልዩ ቦታው ሪፈራል ሆስፒታል ጀርባ የዝርፊያ ወንጀል ፈጽሟል። የወንጀል ድርጊቱ የተፈጸመው ኅዳር 20 ቀን 2017 ዓ ም በግምት ከሌሊቱ 6 ሰዓት ከ30 ደቂቃ በሚሆንበት ጊዜ የፎክስ ፊሎሺፕ ክርስቲያን ተማሪዎች ቤተ ክርስቲያን አጥር ዘሎ በመግባት ንብረትነታቸው የቤተ ክርስቲያኑ የሆኑ ጠቅላላ ግምታቸው በድምሩ 33050 ብር የሆኑ ዕቃዎች ከንብረት ክፍል ከፍቶ በማውጣት ከቤተ ክርስቲያኑ አጥር ግቢው ወደ ውጭ በመወርወር ከግብረ አበሩ ጋር ሊወስድ ሲል የአካባቢው ሰዎች ድምፅ ሰምተው ሊይዙ ሲሉ ገላቸው አለው እንዳትጠጉኝ ተኩሳለሁ ብሎ ያስፈራራቸው ሲሆን በጩኸት በመጡ ሰዎች ርብርብ ተከሳሹ በቁጥጥር ስር ሊውል ችሏል። በዚህ ማስቡ በፈጸሙ በተራይ ስርቆት ወንጀል ክስ መመስረቱን የጉራጌ ዞን ፍትህ መምሪያ ኃላፊ ኃላፊ የሆኑት አቶ ኤልያስ ሰብለጋ ለብስራት ሬዲዮና ቴሌቪዥን ገልጸዋል። ክሱ የቀረበለት የጉራጌ ዞን ከፍተኛ ፍርድ ቤት ማስረጃዎችን ከመረመረም በኋላ ተከሳሹ የተከሰሰበት ድንጋጌ በመቀየር በወንጀል ህጉ አንቀስ 669 ንዑስ አንቀስ 3 መሠረት ጥፋተኛ በማለት የካቲት 9 ቀን 2017 ዓ ም በዋለው ችሎት በአምስት ዓመት ጽኑ እስራት እንዲቀጣ ውሳኔ መተላለፉን አቶ ኤልያስ ሰብለጋ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ስትል የዘገበቸው ሰብለ አበበ ናት። ተመልካቾቻችን አሁን ደግሞ የምናሳልፋችሁ ከውጭ ወደ ያገኘናቸው መረጃዎቻችን ይሆናል። ዩናይትድ ስቴትስ የንግድ ጦርነቱን ከቀጠለች ቻይና እስከ መራሩ ፍጻሜ ድረስ ለመታገል ቃል ገባች። የቻይና የገንዘብ ሚኒስተር በአሜሪካ የተጣለውን ታሪፍ የአጽፋ ምላሽ በመስጠት ከማርች አስር ጀምሮ ተግባራዊ የሚሆን ታሪፍ ከአሜሪካ በሚወጡ ምርቶች ላይ እንደሚጣል አረጋግጧል። በመግለጫው ውስጥ እንደተገለጸው በዶሮ፣ ስንዴ በቆሎና ጥጥ ላይ 15 በመቶ ታሪፍ ይጣልበታል። በማሽላ፣ በአኩሪ አተር፣ በአሳማ ስጋ፣ በበሬ ስጋ፣ በውሃ ስራዎች፣ ፍራፍሬዎች፣ አትክልቶችና የወተት ተዋጽኦዎች ላይ ድጋሚ የ10 በመቶ ታሪፍ ይጣልበታል። መግለጫው አክሎም ከመጋቢት አስር ቀን 2025 በፊት ከመነሻ ቦታ የተላኩና ከመጋቢት 10 ቀን 2025 እስከ ኤፕሪል 12 ቀን 2025 የገቡ እቃዎች በዚህ ማስታወቂያ ላይ በተደነገገው ተጨማሪ ታሪፍ አይገደዱም ሲል ገልጿል። ዩናይትድ ስቴትስ የንግድ ጦርነት ድርጊቷን ከቀጠለችም እስከ መራር መጨረሻ ድረስ እንደምትታገል ቻይና ተናግራለች። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ሌንጂያን ማክሰኞ በሰጡት ጋዜጣዊ መግለጫ ላይ ዩናይትድ ስቴትስ የታሪፍ ጦርነት፣ የንግድ ጦርነት ወይም ሌላ አይነት ጦርነት ማካሄድ ከቀጠለች የቻይና ወገን እስከ መጨረሻው ድረስ ይዋጋቸዋል ሲሉ ተደምጠዋል። በተለያዩ የአሜሪካ የግብርናና የምግብ ምርቶች ላይ እስከ 15 በመቶ የሚደርስ ታሪፍ የሚያጠቃልለው የቤጂንግ አጸፋ እርምጃ የቻይናን ጥቅም ለማስጠበቅ ነው ተብሏል። ሊን በተቻለ ፍጥነት ዋሽንግተን ከቤጂንግ ጋር ወደ ውይይት እንድትመለስ አሳስበዋል። ትራምፕ አስተዳደር ለረጅም ጊዜ ስጋት ፈጥሮ የነበረው በካናዳና በሜክሲኮ ላይ ይጣላል የተባለው የ25 በመቶ ታሪፍ በዋሽንግተን ዲሲ ሰዓት አቆጣጠር መሰረት ኩለሊት ላይ ይጀመራል። በተመሳሳይ በቻይና ምርቶች ላይ አስር በመቶ ቀረጥ ተጥሏል። ቻይና እና ካናዳ የአጸፋ ምላሽም ሰጥተዋል። በቻይና መንግስት ስር የሚተዳደረ ግሎባል ታይምስ ጋዜጣ ቤጂንግ የአሜሪካን የግብርና ና የምግብ ምርቶች ላይ ያነጣጠረ የመከላከያ እርምጃ መሆኗን ዘግቧል። ቻይና እንደ አውሮፓውያን አቆጣጠር በ2018 ከአሜሪካ በሚመጡ አኩሪ አተር፣ በሬ፣ አሳማ፣ ስንዴና በቆሉ ላይ እስከ 25 በመቶ የሚደርስ ታሪፍ ብትጥልም ለአሜሪካ የግብርና ምርቶች ትልቁ ገበያ ሆና ቆይታለች። በዓለም ከፍተኛ ኢኮኖሚዎች መካከልም ሁሉን አቀፍ የንግድ ጦርነት ሊጀመር እንደሚችልም የዘርፉ ባለሙያዎች ስጋታቸውን ገልጸዋል። አሜሪካዊቷ ወጣት ማንበብና መጻፍ ሳልችል ከ12ተኛ ክፍል ብቁ ነሽ ብሎ አስመርቆኛል በሚል ትምህርት ቤቷን ከሰሰች። የ19 ዓመቷ የኮነቲከት ወጣት በመሰረቱ መሀይም እንደሆንኩኝ እየታወቀ በክብር እንድመረቅ በመፍቀዱም የአስተማራትን የሕዝብ ሁለተኛ ደረጃ ትምህርት ቤት ላይ ክስ መስርታለች። ባለፈው ሰኔ አሌሻ ኦርቲስ ከሃርትፎርድ የሕዝብ ሁለተኛ ደረጃ ትምህርት ቤትም በክብር ተመርቃ የኮሌጅ ስኮላርሽፕም አግኝታለች። አሁን ላይ ግን የቀድሞ ትምህርት ቤቷን በቸልተኝነት ያለኝን እውቀት ሳይረዳ በማስመረቁ ለስሜታዊ ጭንቀት ተዳርግ ያለው ስትል ክስ መስርታለች። የ19 ዓመቷ ወጣት እርሳስ በእጇ መያዝ እንደማትችልና የማንበብ ችሎታዋም ከአንደኛ ክፍል ተማሪ ጋር እኩል እንደሆነ በመግለጽ የህዝብ ትምህርት ተቋሙን ትምህርቱ አንችላ በማለቱ እንደሆነ የክስ ዝርዝር ያሳያል። በፖርቶሪኮ የተወለደችው አሌሻ ገና በለጋ እድሜዋ የመማር ችግር እንዳለባት አሳይታለች። በአምስት ዓመቷም ወደ አሜሪካ ሄደች በኋላ ትምህርቷን ቀጠለች። ትምህርት ቤቷንና ና በጉዳዩ ላይ የተሾመው ልዩ አስተማሪ ለምረቃ አንድ ወር ሲቀረኝ እንኳን ብዙም እርዳታ እንዳልሰጧት ትናገራለች። አሌሻ ኦርቲዝ ማንበብና መጻፍ ሳትችል እንዴት የሁለተኛ ደረጃ ትምህርቷንም በክብር ልትመረቅ ቻለች የሚለው ግን አነጋጋሪ ሆኗል። በዚህም ሳያበቃም የኮነቲከትም ዩኒቨርሲቲም ስኮላርሽፕ አግኝታለች። የስማርት ስልክ አፕሊኬሽኖችን ተጠቅማ ጽሁፍ ወደ ንግግርና ንግግር ወደ ጽሁፍ በመተርጎም የኮሌጁን ማመልከቻ እንኳን ለመሙላት ለመጻፍ ተጠቅማለች። ኮሌጅ ተማሪ መሆን ግን ፍጹም ከዚህ የተለየ ሁኔታ ነበር። አሌሻ እየተቸገረች መሆኗን አምና በየካቲት ወር መጀመሪያ ላይ ትምህርት መከታተል እንዳቆመች ተናግራለች። ለአይምሮ ጤና ሕክምና እረፍት መውሰድ ያቋርጠች ሲሆን በቅርቡ ወደ ክፍል እንደምትመለስ ተስፋለኝም ትላለች። አሌሻ የቀድሞ ትምህርት ቤቷን የከሰሰችውን በደ የደረሰባት ችግር የትምህርት ቤቱ አስተዳደር እንዲጠየቁ ስለፈለገች ነው። እነሱ የሚያደርጉትን አያውቁም እንዲሁም ግድ የላቸውም በማለት ሌሎች ወጣቶች ትምህርታቸውን እንዳይሰረቁ ከእሱ እንደሚረዳቸውም ተስፋ አድርጋለች። ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አርገናችሁ እናመሰግናለን። ለሁላችሁም በያላችሁበት መልካም ምርካሙን ተመኘን። ሰላም።